ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። ሰው በዛ ሚዲያ ዬ ነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ፣ በሌለው መረጃ። አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ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 ዞሮ ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ እያየ ነው አመሰግናለ ስሜ ረዳ ነሞሆራ እባላለሁ የደምቢ ዶሎ ዩኒቨርሲቲ አካዴሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ነኝ ዛሬ በዚህ የተገኘሁት ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው። በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱኳን ተመስገን ከበደ የተባለችው ግለሰብ የደምቢ ዶሎ ተማሪ እንደሆነች፣ የፋርማሲ ክፍል ተማሪ እንደሆነች እና በሱ መከራና እንግልት እንደደረሰባት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 አሁንም መረጋግጥላችሁ ጉዳይ ቢኖር ተማሪ ብርቱኳን ተመስገን ከበደ የተባለች ግለሰብ በደምቢ ዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደምቢ ዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለምቻል ተማሪዋ በጭራሽ ደምቢ ዶሎ ዩኒቨርሲቲ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 በፍጹም ሰላም በሆነ መንገድ እየተካሄደ ይገኛል። በተለይ በ2013 ዓመተ ምህረት ተደርጓል የተባለው እና የተሰራጨው ያለው የሀሰት መረጃን በተመለከተ በዛን ጊዜም ሆነ ከዛ በኋላ ያለ ሁኔታ ዩኒቨርሲቲ ውስጥ ሰላም ነው። እንዳውም ብዙ ተማሪዎች ከተለያዩ ክልሎች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 ስሜ ምሬሳ መኑ ይባላለው። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር ነኝ። እንግዲህ ሁሉም እንደሚያውቀው በኢቤስ ቴሌቪዥን ላይ ዩኒቨርሲቲያችን አስመልክተው በተማሪ ብርቱኳን ተመስገን በተባለችው የቀረበው ዘገባ ከእውነት የራቀ መሆኑን ለማሳወቅ ወዳለው። ምክንያቱም ሚዲያ ያለመረጃ ሊበውለን ነው የሚሆነው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 ግንባታ ላይ ያተኮረ ሀሳብ ማቅረብ አለባቸው ለማለት እወዳለሁ። አመሰግናለሁ። ማምር አደም አማን ሀሰን ይባላሉ። የደምቢ ዶሎ ዩኒቨርሲቲ ሬጅስትራር ዳይሬክተር ነኝ። እንግዲህ በ14/7/2017 በተላለፈው ኢቢኤስ ቴሌቪዥን ያስተላለፈውን ላይ ተነስቼ ሀሳብ መስጠት እፈልጋለሁ። ኢቢኤስ ቴሌቪዥን ተማሪ ብርቱኳን ተመስገን ከበደ የምትባል በ2013 በፋርማሲ ትምህርት ክፍል እንደምትማር ገልጾ የተለያየ ጉዳት እንደደረሰበት ማሰራጨቱ ይታወሳል። በዚህ መሰረት በአካሄድ ነው ማጣራት መሰረት እንደ ሬጅስትራር ተማሪዋ የፋርማሲ ትምህርት ክፍልም ሆነ የደምቢ ዶሎ ዩኒቨርሲቲ ተማሪ እንዳልሆነች አረጋግጠናል። ይህን ስናረጋግጥ በሲስተም እና በተማሪዎች መረጃ የሚቀመጥበት የተማሪዎች መረጃ በመፈተሽ ሙሉ በሙሉ የተሰረጨው ሀሰት መሆኑን ማረጋገጥ እንወዳለን። እንደተባለው 2013 ላይ ደምቢ ዶሎ ዩኒቨርሲቲ ለመጀመሪያ ጊዜ ነው የፋርማሲ ትምህርት ክፍል አንደኛ ዓመት የወሰደው እነሱም 11 ወንድና ሁለት ሴት ብቻ ናቸው፣ አጠቃላይ 13 ስለዚህ ከነዚህ ሁለት ሴቶች ውስጥም ስሟ ያልተካተተ እና በአጠቃላይ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 ይፈልጋሉ። አመሰግናለሁ። ዋናን ኢንስፔክተር አየለ ሲሳ ይባላለሁ። እዚህ የምዕራብ መምሪያ የሬጅመንት አንድ ምክትል አዛዥ ነኝ። አሁን በትላንትና ጀምሮ ትላንት ወዳ ጀምሮ ያለው የተማሪ እገታ ተማሪ ታግቻ አለው ብላ አሁን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 የተፈጠረ ችግር እንደሌለ ግቢው ሰላማዊ የማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውና አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ፣ እኔ አብርሃም መንዲ ገለታ ይባላለሁ። በደምቢ ዶሎ ዩኒቨርሲቲ ገጽታ ዘርፍ ኃላፊ ነኝ። ኢቤስ ሚዲያ በተመለከተው የውሸት ወሬ መሆኑን አረጋግጠናል። ስለዚህ በዚህ መሰረት ብርቱኳን ተመስገን ከበደ የሚባለው እኛ ተማሪ አይደለም።